የቀድሞ የሜቴክ ዋና ሥራ አስኪያጅ ጄኔራል ክንፈ ዳኘው ዛሬ ከመቀለ ኤፍኤም ጋር ባደረጉት ቃለምልልስ የትግራይ ሕዝብ ለ17 ዓመታት ባደረገው የትጥቅ ትግል የጠራ ግብ እንደነበረው ጠቅሰው ግቡን ለማሳካት ግልጽ አቅጣጫ ስልትና አደረጃጀት ማስቀመጡን አውስተዋል። በትግራይ ወቅት የተለያየ አይነት ስልትን ይጠቀም እንደነበር ጠቅሷል። ከደርግ መንግስት ጋር የተደረገው ትግል ትልቅ ደረጃ ያደረሰው በትግራይና ኤርትራ ጥምረት መሆኑንም ገልጸዋል። የትግራይና የኤርትራ ሕዝቦች በምንም ልቀር የማይችል ማንነት ታሪክና አንድነት ያላቸው ናቸው ያሉት ጀኔራል ክንፈ በሁለቱ ወገኖች መካከል የተፈጠረውን ልዩነት ጊዜያዊ አድርጎ ገልጾታል። ጨምሮም ከኤርትራ ሕዝብ ወይም ከሻቢያ ጋር ያለውን ፖለቲካዊና ማህበራዊ ግንኙነት ለመመለስ ለሚደረገው ግንኙነት የሶስተኛ ወገን ፍቃድ አያስፈልግም፣ የኤርትራና የትግራይ ሕዝቦች ፈቃደኝነት ብቻውን ይበቃል በማለት አስረድተዋል። እንግዲህ አጠቃላይ በትግራይ በኩል በተለይ ቀድሞ የህወሀት አመራሮች የሚያነሱ ጥያቄን በማስመልከት እንግዲህ አቶ ጌታቸው ረዳ ቡድን ና የቀድሞ የህወሀት አመራሮች መካከል የነበረውም ውዝግብ የምታወሱ ነው። አሁን ደግሞ የቀድሞ የህወሀት አመራሮች ና ጄኔራሎች የነበሩት ከኤርትራ ጋር ጥምረት ለመፍጠር እየተንቀሳቀሱ እንደሆነም ነው ከንግግራቸውም ልንረዳ የቻል ነው። ሚኪነኝ ከሚኪታ ቡርንፎ ይነን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።